ጓደኛዬን በካርጎ ላኳት። ሰው ያየ መሞት፣ ሰው ያየ መሞት። ሁለት ሀበሾች ናቸው የተገጩት፣ አብረው ከእሷ ጋር ሁለት፣ ከእሷ ጋር ሁለት ናቸው ማለት ነው የተገጩት። እና አወቀች እሷ መሆኗን ተረጋገጠ መሞቷ ማለት ነው። ግን ሀበሻዋ ከመሞቷ በፊት፣ ትታት ከመውጣቷ በፊት ሶስት ቀን ሁለት ቀን እየዘጋችባት ስትሄድ ነበረ። ትጠጣለች እየቆየች ትመጣ ነበረ። በፊት ግን ለመጀመሪያ ጊዜ እህታችን በቤሩት መኪና ገጭቷት ሞታ አስራ አምስት ቀን ሆኗታል እና አስክሬኗ ፍሪጅ ውስጥ ነበረ። ልጇን ጥላ ነው የሞተችው። የሀበሻ ነው የሐበሻ ቡድን የሀበሻ ሞት የሚበቃና ሀበሻ ቀን በቀን ሞታችን በረከተ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወድና ተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ቤተሰብ ይህን ቪዲዮ ላይክ ሼር እያረጋችሁ ለሚመለከተውና ለሁሉም ህዝብ እንድደርስ ፈልጋለሁ። ይህች ወገናችን ምስሏ ላይ የምትተዋት ወገናችን የምትኖረው አመት ነበረ በፔሩት ስትኖር ከልጇ ጋር ነበር የምትኖረው ነገር ግን እናቲቱ ከሱዳኔ ጋር ስትሮጥ እናቲቱ መኪና ተገልብጦ ህይወቷ አልፏለን። በጣም የሚያሳዝነው ፓርት ልጅቷ ለአራት ለአምስት ቀን እናቷ ቤት ዘግታባት ብቻዋን ጥላት ስትሄድ ነበር። ይችን የምታምር ቆንጆ እናት ላትመለስ ሞት ወሰዳት። ኑራም አልጠቀመቻትም። በነገራችን ላይ ኑራም የቲም አርጋት ነበረ። ቤት እየቆለፈችባት፣ ቤት እየዘጋችባት ስትሄድ ነበረ ነገር ግን እናቲቱ ህይወቷ አልፎ ዛሬ የእናቲቱ አስክሬን ፍሪጅ ውስጥ ይገኛለን። እሷ ብቻ አይደለችም፣ አብራ ስዘል የነበረችው ጓደኛዋ እሷም አብራ በመኪናው ሲገለበጥ ሁለቱም ህይወታቸው አልፏለን። ከዛ ላይ የዚች ህፃን ልጅ ጉድ እንዴት ነው? የዚች ህፃን ልጅ የት ነች ማለታችሁ አይቀርም። ይች ህፃን ልጅ የምትኖረው ቤት ውስጥ ተዘግቶባት ስለነበረ እናት ልጇን ቆለፋባት ስለነበር የምትሄደው አንዲት ጎረቤት ሱዳን ልጅቷን ወሰደቻት። ከወሰደቻት በኋላ እናቷ መሞቷን ስታውቅ፣ እናቷ ፍሪጅ ውስጥ መሆኗን ስታውቅ ልጅቷን እባካችሁ የኢትዮጵያ ሕዝብ ይችን ህፃን ልጅ ተቀበሉኝ፣ እኔ አልችልም፣ የሰው አማና አልችልም፣ እባካችሁ ይችን ህፃን ልጅ ለህዝብ አድርሱልኝ፣ ለኢትዮጵያ መንግስት ትድረስልኝ ስትል ጥሪ አቅርባለች። ስለዚህ ይችን ልጅ እናት በንፋስ አላመጣቻትም። ከባንጋሪም ታንጣት፣ ከፓኪስታን ታንጣት፣ ከማንኛውም ቦታ ታንጣት፣ ከወንድ ነው የወለደቻት። ለዚች ልጅ እውነት አባት ካላት አባቷ እንዳገኛት። እውነት ለዚች ሟች ሴትዮ ቤተሰብ ካላት ይችን ህፃን ልጅ የሚያሳድግ ኃላፍትና ወስዶ እንዲቀበለን እንዲቀበላቸው እባካችሁ ሲሉ በፔሩት ጥሪ አቅርበዋል። ስለዚህ የበኩላችንን እንዋጣ። ሴቶችዬ፣ እባካችሁ የእናትነትን ክብር የእናትነትን ማድረግ እያጣን ያለ ነው። በአንዳንድ እንደ አይነት ቆሻሻ ሴቶች የእናትነትን ክብር እያጣን ነው። ጭራሽ በቃ ልጅን የምታክል ችን የምትመስል ቆንጆ ላይ ጥላ ስትዞር እሷ ህይወቷ አለፈ። ዛሬ ልጇ መንገድ ላይ ናት። ለዚህም ነው ካገኛችሁ ወንድ ጋር እየተኛችሁ አትውለዱ ልጆቻችሁ አይንከራተቱ። በነገራችሁ ላይ አንድ ነገር ላስታውሳችሁ የቲምነትን የማያውቀው ስለ የቲምነት ቢናገር ምንም ነው እርሱ። የቲምነትን የቀመሳችሁ ካላችሁ አባትነት አጣችሁ፣ እናት አጣችሁ፣ የተገረፋችሁ ካላችሁ እናትና አባታችሁን ማስታመም እየቻላችሁ ገንዘብ አጣችሁ፣ ህይወታቸው ያለፈባችሁ ካላችሁ ታውቁታላችሁ እና እባካችሁ ይቺ ህፃን ልጅ እናቷ እናቷም እንደነበረች ልቧ የተሰበረ ነው። ዛሬም እናቷ አለመኖሯ ስታቅ ልቧ ሙሉ በሙሉ ተሰብሯል። ስለዚህ ሴቶችም ወንዶችም ማንቻውም ሰው የሆነ ሰው የዚች ልጅ እምባ ሊያብስላትና አቅፎ ሊያሳድጋት ይገባል። ከእሷም ቤተሰቦች ከተገኘ ከወላጅ ሌላ አባት ኑሯት አባቷ ምናልባት በህይወት ኑሮ እንደናቷ ካልሆነ የሚያሳድጋት ከሆነ ልጅቱን እንዲቀበላት ሁለተኛ የኛ የኛ የመዳም ቅመሞች ሟቾች ነን። በዛ ምን ሄዳለን እንሞታል፣ በዚህም እንሞታል። የሽንኩርት ፍል ነው የሆነው። በአንድ እግር በቃ ሽንኩርት አገልግሎት ከሌለው ፈንገስ ከነካው ይበክታለን። ስለዚህ እኛ ስደተኞች በክት ሆነናለን። በየሄርበት እንሞታል፣ ፍሪጁን እንሞላል፣ አስክሬን የሚያስገባልን እናጣል። ወደ ሶሻል ሚዲያ መተን ልመና እንወጣለን። ስለዚህ የዚችን እናት አስክሬን ለማስገባት እንደዚሁም የፔሩት ኤምባሲ ካለ ልጅቷን ተባብሮ አስክሬኗን እንዲሸኝላቸው ሕፃናዋን ደግሞ ሰው የሆናችሁ ሰው ተቀበላችሁ ሰው ስተተገኘ ድረስ እንድትረዷት ሁላችንም የበኩላችንን ጥሪ እናቀርባለን። ነገር ግን እኔ አንድ ነገር ልባላችሁ፣ እኔ እኔ በዚህ ሰዓት እውነት፣ እኔ በዚህ ሰዓት ራሴን ራሴ ስጠይቀው እውነት እናት ሆናለሁ የኔ እናት እንዳሳደገችኝ ሁሉ ዋጋ ከፍላ እንዳሳደገች ሁሉ እኔ እናት እሆናለሁ። ይህ የእናትነት ዋጋ ምንድን ነው? ልጅን ወደዚህ ምድር ላይ አንጥተን የምንፈትነው ነው የምናስለቅሰው የምንጎዳው ከሆነ እናትነት ጣዕሙ የት ላይ ነው? ዛሬ ያላጣነው ነገር የለንም። ሀገራችን ፈርሳለች። ሰላም ጠፍቷል። እርስ በርስ መዋደድ ቀርቷል። ልጅ አቅፎ መታደግ ቀርቷል። ዛሬ ህፃን ልጅ እየታሸገ በየመንገዱ እየታፈነ እየተወሰደ ነው። ህፃን ልጅ እየተደፈረ ነው። ወዴት እየሄር ነው? ወዴት እየሄር ነው? ከመተኛታችሁ በፊት መድኃኒት ለምን አትጠቀሙም? ለምንድነው መድኃኒት የማትጠቀሙት? ለምንድነው ማንኛውም ሶሻል ሚዲያ ላይ መታችሁ ሰው የሚስቅባችሁ? ለምንድነው ሰውነታችሁን የምታስገምቱት? ለምንድነው አስተዳደጋችሁን የምታሰድቡት? እኔ እጅግ በጣም አፍራለሁ። ዛሬም ሞት ነው፣ ነገም ሞት ነው። እንደዚህ ነው። አንድ እህት ከዱባይ አብዳ ገብታ ቤተሰቦቿን ነይ ተቀበሉ፣ ተስብሻር አድርገው ኑ ቤተሰቦቿን ለአንድ ለሁለት ቀን እንኳ መታችዋ ሲሉ ምንድን ነው ያሉ ቤተሰብ፣ እዚህም ልጅ ስላለን ጥለና እንመጣም፣ እዚህ ያለውን እሷን እናንተ አስታክሟት ነው ያሉት። ወይ ቤተሰብ የለን፣ ልጆቻችንን ስንጥል የሚያነሳልን፣ ወይ እኛ ቁመን ለልጆቻችን ማድረግ ያለብን ያህል አላረግን። ልጆቻችን ወደዚህ ምድር ላይ አንጥተን ፈታኞች፣ ገፊዎች፣ አስለቃሾች ክፉዎች ታዲያ በዚህ ሰዓት ስንቶች ልጅ አጥተው የሚሰቃዩ አሉ። ውሻ የሚያሳድጉ አሉ። በዚህ ሰዓት ልጅ መውለድ ያቀቷቸው ከፈጣሪ ዘንድ አልተሰጣቸው ብሎ ውሻ ውሻ አቅፎ የሚያሳድጉ ሰዎች አሉ። እርሚያቸውን ፈይተው ገንዘብ አገኛለሁ ስትል ተዳራታ ጊዜዋን አሳልፋ ሕይወቷ ተበላሽቶ ተመሰቃቅሎ ዛሬ ልጃታ ውሻ አቅፋ የምታድር እናት አለች። ልጅ የሰውን ልጅ ማለት ነው እና ዛሬ ዛሬ ላይ በቃ ወዴት እየሄርን እንደሆነ አላቅም። አንዳንድ ጊዜ በቃ አላህም ችሎናል። እኛም ስራችን በጣም አስጠያፊ፣ በጣም ባለጌ፣ በጣም ቆሻሻዎች በየሄርበት ወልድ መጣል፣ ሽንት ቤት የበላሽው ምግብ ወስዶ ይሸጣል። ሻ ይበቃሽም እንዴ ልጅሽን የወለድሻትን ልጅ እኔ አላቅም። አንዳንድ ጊዜ ሞታቸው እንኳ ፈጣሪ የማራት የማያስብል ስራ እየሰራቸው የምታልፎ ሰዎች ፈጣሪ ይዘንላችሁ፣ ምንም አይደለም። አላህ ከእንደ አይነቱ መከራ ይጠብቀኝ። እኔ በዚ ሰዓት መዋቅና መዋቅ ያለባቸው ብዙ እናቶች አሉ፣ ብዙ ሴቶች አሉ። ልጆቻቸውን እንዴት አድገው እንደሚያሳድቡ ብዙ ሴቶች ባለጌ ሴቶች አሉ፣ ሴትን የሚያሰድቡ ብዙ። የመሪያም ቅመሞች የመሪያም ቅመሞች ላባቸውን ጠባድ የሚሰሩ ሴቶች አሉ፣ ግን አንዳንድ ቆሻሻ ሽንት ቤት ደግሞ የመድያም ቅመሞች የሚያሰድቡ አሉ፣ የሚያስነቁናሉ፣ የሚያስረግጡናሉ፣ በጣም አስጠያፊዎች። እና ይሄን ቪዲዮ ብላችሁ ላይክ ሼር አድርጉት። ቤተሰብ እንግዲህ ቀን በቀን መከራችንና ስቃያችን አያልቅም። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህቱላሂ ወበረካቱሁ።